ባልና ሚስቶች ሆኖ አንድ ቤት እየኖሩ ሚስት ከባለቤት ጋር ሴክስ ማድረግ አልፈልግም በራሷ ጊዜ ማለት፣ ባል ደግሞ በፈለገ ጊዜ ከሚስቱ ጋር ሴክስ አላደርግም ማለት፣ አሊያም ደግሞ በጾም ወቅት ላይ ባል ከሚስቱ ጋር ሚስት ከባለቤቷ ጋር መተኛት ትፈልጋለች። ባል ደግሞ አንዳንዴ ከሚስቱ ጋር በጾም ወቅት መተኛት ይፈልጋል። ይሄ ምናልባት የእሷን ጾም ለመረበሽ ሳይሆን ፍላጎት፣ የስጋ ፍላጎት ኖሮ ባል ከሚስቱ ጋር ግንኙነት ማድረግ ይፈልጋል። ሚስት ከባለቤቷ ጋር ግንኙነት ማድረግ ትፈልጋለች። በነገራችን ላይ አንድ ሰው አንድን ሰው አግብቶ በትዳር እየኖረ ያንን ሰው ምንም ማድረግ አልፈልግም ገላይን እንዳትነካኝ ማለት ወንጀል፣ እንደ መጽሐፍ ቅዱሱ ደግሞ ኃጢአት ነው። አንድ ሴት የሆነን ሰው ወዳ ከዛ ቀጥሎ ፈቅዳ ወደ ጋብቻ ካበገባች በኋላ የሰውየው ችግር የእሷ ችግር ነው። የሰውየው ስሜት የእሷ ስሜት ነው። አንድ ወንድም ወዶና ፈቅዶ ካገባ በኋላ የእሷ ስሜት የእሱ ስሜት ነው፣ የእሱ ስሜት ደግሞ የእሷ ስሜት ነው። ይሄ ማለት ምን ማለት ነው? መጾም ከፈለገች የእሷን ስሜት የመረዳት ግዴታ አለበት። መጾም ከፈለገ የእሱን ስሜት የመረዳት ግዴታ አለባት። የስጋ ፈቃድ ከተፈታተነው ግን ከባለቤቷ ጋር ግንኙነት የማድረግ መብት ሳይሆን ግዴታ አለባት። በፈለገኝ ቀን ሚስት ባለቤቶን አትንካይ ማለት አትችልም። እሱ ተረርቷት በፍቅር እንጂ እሷ ተረርቷ በፍቅር እንጂ እንደፈለገች በዚህ ጉዳይ ላይ አንተ አይመለከትህ ማለት አትችልም። ምክንያቱም ባልና ሚስቶች የጋራ ህይወት፣ የጋራ ልጅ፣ የጋራ ኢኮኖሚ ስላላቸው በጣም ብዙ ሚሊዮን ባልና ሚስቶች ሴት ገላዋን የመከልከል መብት ያላት ነው የሚመስለው፣ እሱም በፈለገው ቀን ሷን ገላ ለመንካት መብት ያለው ነው የሚመስለው። ሚስት ቀኑን ሙሉ ስራ ደክማ ማታ እስከ አምስት ሰዓት ደክማ ከዛ ሰውነቷን ታጥባ ግንኙነት ለማድረግ ሜንታሊም፣ ኢሞሽናሊም፣ ፊዚካሊም ሬዲ ላትሆን ትችላለች። እሱን የመረዳት ግዴታ አለበት። እሷም ደግሞ የእሱን ስሜት የመረዳት ግዴታ አለበት። ለምን ስሜት ነርቨስ የማድረግ አቅም አለ ነርቨስ የማድረግ በነገራችን ላይ እዚህ ነገር ላይ አንድ ነገር ልንገራችሁ። ስሜትን ተቆጣጠር ትሏለች። ስሜትን ተቆጣጠር ማለት ምን ማለት ነው? እኔው ለምሳሌ አመመኝ ካልኳችሁ አይመምካ እንዴ አትመመኝ በለው እንደማለት ነው። ብዙ ወንዶች ሚስቶቻቸው የሚፈልጉትን አላረግ ሲሉ ነርቨስ ይሆናሉ። እንደ ጠላት ያችን ሴት ያዋታል። አንድ ቀን ይበቅሏታል። እሷም ደግሞ አንድ ቀን ትበቅሏለች። ስሜታዊ ሰው ከሆነ አትሁን ማለታችን፣ ምክንያቱም እሱ ፈልጎ አይደለም እሱ ራሱ የሆነው መቆጣጠር አለበት ወይ? ምንም ጥያቄ የለው። የእሱ አንድነት መጠበቅ አለበት ወይ? ምንም ጥያቄ የለው። ነገር ግን በፈለገች ቀን ብድግ ብላ ገላይን እንዳትነካ ሴክስ ማድረግ አልፈልግም ማለት አትችልም። በጣም ብዙ ሚሊዮን ሰዎች ትዳራቸው በዚህ ምክንያት እያጡ ነው። በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግዝት በዓላት አሉ። ሰንበት የሚባል ነገር አለ። አንዳንድ መምህራንም ደግሞ እየወጡ በቃ በዚህ ቀን ማድረግ አይቻል፣ በዚህ ቀን ማድረግ አይቻል፣ በዚህ ቀን ማድረግ አይቻል የሚሉት ነገር አለ። ከቤተክርስቲያን አስተምህሮ ውጭ የሆነ ባሎች ከሚስቶቻቸው ጋር ቅዳሜ ማድረግ አይችሉም፣ እሑድ ማድረግ አይችሉ። አርብ ማድረግ አይችሉም ሮም ማድረግ አይችሉም እነዛን ቀን ማክበር እግዚአብሔር ማክበር ነው ወይ ያ ማለት በነገራችን ላይ የጋብቻውን ራሱ ትንሽ ማርከስ ነው የሚሆነው ጋብቻ ቅዱስ ነው መኝታውም ንጹህ ነው የሚለው መጽሐፍ ቅዱስ ታዲያ ንጹህናው ምን ውጋድ ነው ሚስት ከባለቤቷ ጋር በነፃነት ማድረግ ማስችል ከሆነ ባል ከሚስቱ ጋር በነፃነት ግንኙነት ማድረግ የማይችል ከሆነ የጋብቻ ንጽህናው ታዲያ የሚፋለስ ነገር አለው እና በተቻለ መጠን እንደ ቤተክርስቲያንም አስተምህሮ እኔም ስለማቀው አንድ ሴት ባለቤቷ ፍላጎት ካለው በጾም ወቅት ምን ነው? በሰላም ነው። እንደዛ ጣልፋችሁ ይጣራችሁ። አረ ምን ሰላም አለ? እንደምታቂው ከባለቤቴ ጋር በቅርብ ነው የተጋባ ነው። ነገር ግን በትዳራችን ምንም ደስተኛ ልንሆን አልቻለም። ጊዜ በቃ ፍቅረኛ እንደዚህ የማድርገው ነገር ምንም ያስደስተው አይደለም። እና ምንም ማድረግ እንዳለብኝ አንድ መፍትሄ አለ። የትዳር ሐኪም በእጮኝነትም በትዳር ውስጥም የሚገጥሙ ፈተናዎችንና አለመግባባቶችን ማለፍ የምትችሉበትን መንገዶችና ራሳችሁን በምን መልኩ በመለወጥ ቤታችሁን ሰላም ማድረግ እንደምትችሉ የሚያሳዩ ሀሳቦችን የያዘና የህይወት ዘመናችሁ አማካሪ መሆን የሚችል መጽሐፍ ነው። እና ከየት ነው የምናገኘው? ከእናንተ የሚጠበቀው በ ላይ መደወል ብቻ ነው። አንድ ሴት ባለቤቷ ፍላጎት ካለው በጾም ወቅት ከባለቤቷ ጋር ማድረግ ኃጢአት አይደለም። የባለቤቷ የሥጋ ፈቃድ ካለበት ማድረግ እፈልጋለው ካለ፣ እሱ ካልተስማማበት ተነጋግሮ ከእሱ ጋር ማድረግ ኃጢአት አይደለም። ኃጢአት የሚሆነው መቼ ነው? የእሷን መጾም መረበሽ ፈልጎ እሱ የሚያረግ ከሆነ፣ የእሱን መጾም መረበሽ ፈልጋ እሷ የምታረግ ከሆነ እንደውም ኃጢአትም የሆነው አለመነጋገር። ካለ እሷ ከእሱ ጋር የማትነጋገር ከሆነ እሱ ከእሷ ጋር ሳይነጋገር አይጾም አለብኝ ካለ የቱ ጋ ነው ጾሙ? በነገራችን ላይ ቀጥታ የመጽሐፍ ቅዱስን ቃል ላንብብላችሁ አንደኛ ቆሮንቶስ ምዕራፍ ሰባት ከቁጥር አምስት ላይ እንደዚህ ይላል በጸሎት ለመትጋት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እርስ በርሳችሁ አትከላከሉ። በጸሎት ለመትጋት ተስማምታችሁ ተስማምታችሁ በቃ ለተወሰነ ጊዜ እንዲያነጾም ጾም አለ ብላችሁ ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር ለሁልጊዜ አይደለም። ለጸሎት ተስማምታችሁ ነው የሚለው ሚስት ከባሏ ጋር ተስማምታ ባል ከሚስቱ ጋር ተስማምቶ እሱ ከራሱ ግቻ አብርተው ኖ ማለት አይችልም። እሷ ከራሷ ግቻ ጋር አብርታ ነው መጾም ይችላለሁ ማለት አትችልም። በቃ ለተወሰነ ጊዜ ተነጋግራችሁ ካልሆነ በፈለገ ቀን ተነስተሽ ገላይን እንዳትነካ እኔ እንስሳ አይደለም። በተለይ ንግግሯ፣ በነገራችን ላይ አንድ ደራሲ በቅርብ አንድ ነገር ሰምቻለሁ እና የቃላት ትንኮሳን እንድታቂ ምን አለ ሚስት ሚስት በኖራት ሚስት ራሷ ሚስት በኖራት ባል ራሱ ባል በኖረው የቃላትን የነገር ትንኮሳ ምን ያህል እንደሚያም ሚስት ሚስት በኖራት ባል እራሱ ባል በኖረውና ባወቀው ምን ያህል እንደሚያም ብሎ በጣም ገርሞኝ እያየውት ነበር። እና እንደፈለገ መናገር በቃ እንስሳ አደለም እንዳትነካ፣ እንዲሆነ ማለት ይሄ በቃ አንዳንድ ጊዜ ጋብቻውን መካድ ነው፣ ከህግ ውጭ ነው። በነገራችን ላይ ወንጀልም ነው ብያቸዋለሁ፣ ኃጢአትም ነው ብያቸዋለሁ። ሚስት ወዳ ፈቅዳ ወደ ጋብቻ ከገባች በኋላ ገላዋን እንደገላ የምታስብ ከሆነ ሚስት አልሆነችም ማለት ነው ከባለቤቷ ጋር አንድ ስጋ አልሆነችም አልተዋረችም ስለዚህ ወንጀልም ነው ኃጢአትም አልፈልግም ማለት መብት አልፈልግም ማለት የለም በፈለገ ቀን አልጋ መለየት መብት የለም በፈለገች ቀን አልጋ መለየት መብት የላትም ራሳችሁን ባለመግዛት ሰይጣን እንዳይፈታተናችሁ እንደገና አብራችሁኑ ሚስት ልትወልድ ትችላለ አልጋ ልትች ሚስት ልትጾም ትችላል አልጋ ልትለት ባለቤትሽ ሊጾም ይችላል አሞት ሊሆን ይችላል አልጋ ትለያላችሁ ተመልሳችሁ እንዳትፈተኑ ግን ወደ ራሳችሁ ተመለሱ ወደ መኝታችሁ ወደ አልጋችሁ ማለት ነው አለበለዚያ ትፈተናላችሁ ነው ምንም ጥያቄ የለውም ስለዚህ ሚስት ገላይን እንዳትነካኝ የማለት መብት የላትም ሚስት ሆና ከባለቤቷ ጋር አንድ ሥጋ ሆና ገላይን እንዳትነካኝ ብላ ባለቤቷን ማስፈራራት ባል ገላይን እንዳትነኪ ብሎ ማስፈራራት መብት የለውም ከዛ ውጪ በጾም ወቅትም ባልና ሚስቶች ተስማምተው ተነጋግረው የእሷን ስሜት የእሷን አሚምሮ አሁን በቅርብ ባልና ሚስቶች ተጣልተው ቢሮ ይመጥተዋል በምን ጉዳይ በዚሁ በጾም ጉዳይ እና እሷ መጾም ፈልጋለሁ እኔ ደግሞ አልቻልኩም አለ ያልቻለው ለምንድን ነው? አጋጣሚ ውጭ ሀገር ነበርና እዚህ መጣ። እዚህ እንደመጣ አጋጣሚ ሆኖ ነገሩ ተገጣጠመና ጾም ላይ ሆን ማድረግ እፈልጋለሁ እኔ ማድረግ አልፈልግም። ጾም እንዴ ፋሲካ በኋላ ኮ ቢያንስ 15 ቀን ነው የምትቀመጠው። ለምንድን ነው የማትረጂ? ሌላ ጭቅጭ። እንግዲህ ይሄ ምን ማድረግ ነበረበት? እናንተ ራሱ ኮመንት ላይ። እኛ የራሳችን ነገር ብለናቸዋል። አንድ ከስተመሬ ደግሞ እናቷ ሞታ እሱ በሶስተኛው ቀን ግንኙነት እናድርጋለን። እንደዚህ አይነት የሚረብሹ ነገሮች አሉ። ለምሳሌ ሴት ልጅ ናት እናቷን ያጣችው ሐዘን ላይ ያለችው ቢረዳት ምን ችግር አለው ልትሉ ትችላላችሁ። ብትረዳው ምን ችግር አለው የሚል ወንዶችም አሉ። በዚህ በኩልም የሚሆን ነገር አለ። በዛ በኩልማ አንተ እኮ እናቴ ሞታ በሶስተኛው ቀን ግንኙነት ካላረግን ግንኙነት ስላረገ ግንኙነት ስላላረገ እናትየው ትነሳለ አትነሳም። ነገር ግን የታመመን ስሜቷን መረዳት ይችል ነበር። አዎ መረዳት ይችል ነበር። ይሄ መረዳዳት ያስፈልጋል። ይሄ በቀናነት ማናየው ከሆነ በቃ በዚህ ቀን ግንኙነት አይደረግም። በዚህ ቀን አዎ፣ በጣም ግዝት በዓላቶች አሉ። ምናልባት ላናደርግ ትንሽ የሆኑ ሁለት ቀን ሶስት ቀን፣ ሰው በፔሪድ ምክንያት እኮ ሰባት ቀን ላያደርግ ይችላል። ነጥብ ምንድነው ሚስት በፈለገች ቀን ከባለቤቴ ጋር ግንኙነት ማድረግ አልፈልግም የማለት መብት የላት ገለዋን ባለቤቷን የመከልከል መብት በጣም ብዙ ሺህ ሰዎች ትዳራቸውን እያጡ የምታስተምሩ ሰዎችም ቤትኛውም ሃይማኖት ያው ትንሽ በጥንቃቄ የሆነ የሰንበት ፅንስ ሰምተው በሰባት ዓመት ትዳራቸው ቅዳሜና ሁድ ግነት ቅዳሜና ሁሌ ጠብ ብዙ ጊዜ ለፈተና እየዳረጉ ዋጋ እንትን እያራከስ ነው። ቅዱስ ነው በነገራችን መኝታው ንጹህ ነው፣ መጽሐፍ ቅዱስ የሚለው ነው። እና የሆነ ነገር አምጥተን አንተን እዛ ላይ ካደረግ ነው ብዙ ነገር እያበላሸን ሄዳለና፣ ትንሽ በጥንቃቄ ቢሆን ለማለት ያህል ነው። በተቻላቸው መጠን ሚስት ባለቤቷን የመከልከል መብት የላትም፣ ባል ሚስቱን የመከልከል መብት የለውም። መጾም ከፈለገች በነፃነት መጾም ትችላለች፣ ባል መረዳት ግዴታው ነው። መጾም ከፈለገ ልትረዳው ይገባታል፣ ግዴታው ነው። ማድረግ ከፈለገ ስምምነት ከሌለ የማድረግ ግዴታ አለባት። ተስማምተው ካልሆነ በስተቀር እሷ አልጋ መለየት፣ ተስማምተው ካልሆነ በስተቀር እሷ አልጋ መለየት አይቻልም። ይህን ነገር አስቡበት ለማለት እወዳለሁ። አመሰግናለሁ። በጣም ቤቴን ሰላም፣ ህይወቴን ሰላም ማድረግ እፈልጋለሁ። ሰላም፣ ደስታ፣ ፍቅር ያለበት ቤት መገንባት እፈልጋለሁ የምትሉ ካላችሁ ወደ መልህ ጎራ በሉ ሚያዚያ አንድ የሚጀምር የኦንላይን ስልጠና አዘጋጅተናል። ክፍለ ሀገርም አዲስ አበባም ውጭ ሀገር ያላችሁ በኦንላይንና በአካል ይህን ስልጠና መውሰድ ትችላላችሁ። ክፍለ ሀገር ሀረር፣ መቀሌ፣ ወለጋ፣ ጅጅጋ የትም ሀገር ያላችሁ ደግሞ እዛው ክፍለ ሀገር ሆናችሁ ስለ ትዳራችሁ በመማከር ቤታችሁን ሰላም፣ ደስታ፣ ፍቅር ያለበት ቤት ማድረግ ትችላላችሁ። ለበለጠ መረጃ 0775450 ላይ ደውሉ። እንዲሁም ዘውትር ማክሰኞ ከምሽቱ 12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ይህን ቪዲዮ ለዘመድ ለጓደኛ ለቤተሰብ ላኩላቸው። እናንተ ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን።